ራሱን እስኪስት በቃ በጣም ኦፍ ሆኖ ማለት ነው። ሳት ወርሶ ሳር ለብሶ የለበሰውን ጸጉር፣ አርቲፊሻል ጸጉር አሁን ለቆጠናል። ጥያቄው ይሰራበታል ወይስ አይሰራበታል? የስብሰባችሁ ዋነኛ አጀንዳዎች እነዚህ ስትራቴጂክ ፖይንቶች ናቸው። ድርጅታችሁ ወደሚያስፈልገው የስኬት ጎዳና መድረስ እንዲችል መሪዎች ትኩረት ማድረግ ያለባችሁ ወሳኝ ነጥቦች አሉ። ምናልባት እነዚያን ወሳኝ ነጥቦች በሶስት አበይት ቁም ነገሮች ላሳያችሁ ፈልጋለሁ። በመጀመሪያ ደረጃ ድርጅታችሁ ሲከፈት ምንድን ነው ቃል የገባው? ምናልባት በዘመናችን ላይ አሁን ደጋግመን ከምንሰማቸው ነገሮች አንፃር፣ ንግድ ባንክ ሁሌም የሚተማመኑበት፣ ዳሽን ባንክ አንድ እርምጃ ወደፊት ቀዳሚ፣ ሻራተን ላክዥሪ ኮሌክሽን፣ እነዚህ ነገሮች እንሰማለን። መሪዎች እነዚህ ነገሮች በተመለከተ ያላችሁ ግንዛቤ ምንድን ነው? ምንድናቸው እነዚህ ስ ስ እነዚህ ታግላይንስ ምንድን ናቸው? እነዚህ መሪ ቃሎች ታግላይንስ ምንድን ነው? እንዴት ነው የምታስቧቸው? ስለዚህ በእርግጥም እነዚህ ሀሳቦች ላይ የእይታ ለውጥ በማምጣት ድርጅታችሁ ላይ ከፍተኛ ከፍተኛ ለውጥ ማምጣት ትችላላችሁ። ለምን ብላችሁ የጠየቃችሁ እንደሆነ እነዚህ ድርጅቶች ሲመሰረቱ ይህንን መሪ ቃል ሲያመጡ እንደዚሁ አይደለም፣ በመደደ የመጣ ቃል አይደለም። እጅግ በጣም ብዙ ምርምርና ጥናት ብዙ ሀሳብ ብዙ ጭቅጭቅ ተደርጎ እነዚህ የመጨረሻ የድርጅቱ ጁስ ተደርጎ ቢጨመቅ ድርጅቱ ማለት ነው ቢጨመቅ የመጨረሻ የሚወጡት ቃል እነዚህ ናቸው። ለምሳሌ ንግድ ባንክን ብንጨምቀው ምንድን ነው የሚወጣው? ሁሌም የሚተማመኑበት ባንክ ነው የሚወጣው። እሱ ነው የምንጠጣው ቃል የገባው ለማህበረሰቡን ለማገልገል እኔ ቃል የገባውት ይህንን ነው የሚል ሀሳብ ነው እያካፈልን ያለው ማለት ነው ስለዚህ ይሄ መሪ ቃል ድርጅቱ ውስጥ ያለው ኃይል እጅግ ከፍተኛ ነው። ስብሰባ ላይ እናነሳዋለን፣ ሪፖርቶች ላይ እናነሳ፣ ብዙ ነገሮች ላይ ይሄንን ሀሳብ ትኩረት አድርገን ነው የምንሰራው ማለት ነው። ስለዚህ ድርጅት የምትከፍቱ ሰዎች ካላችሁ ወይ የከፍታችሁ ሰዎች ካላችሁ በትክክል መሪ ቃል ያስፈልጋችኋል። ያደጉና የሰለጠኑ ሀገሮች በመሪ ቃል ላይ አይደራደሩም፣ ፍጹም አይደራደሩም። ሁሌም ሲተገብሩ፣ ሁሌም ከመሪ ቃላቸው ጋር በተያያዘ እጅግ በጣም የሚያስገርም ነገሮችን ሲያከናውኑ እናያለን። አንድ ታዋቂ ሪዞርት አለ እዛ ሪዞርት ላይ ባለቤቱ ወደ በዓለማችን ወደ መቶ ምናምን ሁለት መቶ አካባቢ ሪዞርት ነው ያለው ዳይመንድ ሪዞርት ኢንተርናሽናል ይባላል ባለቤቱ ፍተሻ ማድረግ ይፈልጋል ቤቱን ይሄ አንደር ከቨር ቦስ የሚባል አሰራር አለ በአሜሪካ ውስጥ ባለቤቶች ተደብቀው ድርጅታቸውን የሚፈትሹበት ማለት ነው በአንድ ወቅት ፍተሻ ሲያደርግ ስልክ ላይ ሰራተኛዋ ስልክ የምታነሳው ቴሌፎን ኦፕሬተር በተደጋጋሚ ሶስት ጊዜ ነው አለች። ድርጅቱ ደግሞ እኔ የሚሸጠው የስ የሚል ነው በቃ የተከፈትኩት የስ ለማለት ነው የሚል መሪ ቃል ነው ያለው። በጣም በሚያስደነግጥ ሁኔታ ስሜቱን መቆጣጠር አቅቶት የለበሰውን ማስክ አውልቆ ሲጮ ሲበሳጭ እናያለን ማለት ነው። መቆጣጠር እስኪያቅተው ራሱ ራሱን እስኪስት በ በጣም ኦፍ ሆኖ ማለት ነው እሳት ወርሶ እሳት ለብሶ የለበሰውን ጸጉር አርቲፊሻል ጸጉር አውለቀው ተናድ እንዴት ቤት ውስጥ እንደዚህ አይነት ነገር ይደረጋል። ብዙዎች በዚህ መንገድ ነው የሚያስቡት። በተለይ የሰለጠኑ አገር ቢዝነስ ተቋማት፣ ያንዳንዱ ቢዝነስ ተቋም ቁልጭ፣ ግልጽ ያለ የሚሰሩበት የሚኖሩበት መሪ ቃል አላቸው። እናንተስ፣ የእናንተ ድርጅት መሪ ቃል ምንድን ነው? ለምንድን ነው የከፈታችሁት? ምን ልታደረጉልን የከፈታችሁ? ምን ልታገለግሉን የከፈታችሁ? ስብሰባችሁ ላይ የምታነሱት መሪ ቃል አለ። ሁሉ ጊዜ በስብሰባችሁ ላይ የሚነሳ ስትራቴጂክ ፖይንት ሆነ የሚነሳ አለ። በጣም ትኩረት ልታደርጉ ይገባል። ሌላኛው ሌላኛው ፋይናንስ ፋይናንስ ፋይናንስ ረገድ ላይ ሊደሮች ጠለቅ ያለ እውቀት ያስፈልጋቸዋል። ስፔሻሊ ቢግ ፒክቸር ቢግ ፒክቸር ቢግ ፒክቸር ፋይናንስ ላይ ያስፈልጋቸዋል። ምንድን ነው ምን ያህል ብር ለመስራት ነው? በዚህ ዓመት ይህን ያህል ሰራተኛ ቀጥረን ማሽኖች ምናምንትን እየሰራን ያለ ነው። ስንት ብር ነው ፋይናንስ? ምን ያህል ውጭ አለን? ምን ያህል ዋትስ ብሬክ ኢቭናችን ምንድን ነው? ወጪና ገቢያችን እኩል የሚሆነው መቼ ነው? መቼ ነው ትርፍ የምናመጣው? ትርፋችን በምን ያህል ትክክለኛ ትርፋማነት ላይ ነው? ትርፍ እየሰራን ነው ወይ? እያደግን እየተመነደግን ነው በቁጥር። ምክንያቱም ቁጥር አይዋሽም። አይዘር ፕላስ ኦር ማይነስ ነው። በምታም ሴኳ ሊመጣ ይችላል። ብሬክ ኢቭን ላይ ከደረሳችሁ ስለዚህ በቁጥር ረገድ ላይ ያላችሁ አቋም ትክክል መሆን መቻላል። ባጀት ቤዝ አርጋችሁ ነው ወይ የምትሰሉት? ድርጅቱ ባጀት አለው ወይ? ፎርካስት አድርጎ ነው ወይ የሚሰራው? ፕሬዲክት ያደርጋል ወይ? ተንቢዮ ነው ወይ የሚሰራው አዘ ፋይናንስ ስለዚህ ፋይናንሳችሁን በትክክል ግልጽ፣ ቁልጭ ያለት ፍርም ቢግ ፒክቸር ማለት ነው። ኦቨሮል ኮስታችሁ መቶ ሺህ ብር ሊሆን ይችላል። ኢንኮም ምን ያህል ኢንኮማችን ሪተርን ኦን ኢንቨስትመንት ምን ያህል አለን በየአመቱ በየወሩ የምናወጣው ለልማቱ ለወጣው ብር የምናስገባው ገቢ አለ ወይም ክሊየር የሆነ ፋይናንስ አንደርስታንዲንግ በጣም ያስፈልጋል። ኢንተርናል ፕሮሰሱን ማወቅ አለብን። finance and the second is internal process the third is customer satisfaction the fourth is employee development and retention and all about the employees። እነዚህን አራት ስትራቴጂክ ፖይንት መረዳታችን አዘ ሊደር በጣም በጣም በጣም ጠቃሚ ነው። እነዚህን አራት ፖይንቶች በትክክል ካልተረዳን ድርጅታችን በውስጥ አሰራሩ በጣም አሰልቺ፣ አድካሚ በጣም ቢሮክራት ከሆነ ምን ያህል ስራ እንደምናጣ ምን ያህል ጉዳት እንደሚደርስብን ካልተረዳን አደጋው ይከፋ ነው። አዘ ሊደር ደግሞ ቶፕ ላይ ያሉ ሀሳቦችን በደንብ በደንብ በደንብ ቅርጥፍ አድርገን ብልት አድርገን ልናቃቸው ይገባል ማለት ነው። እኛ የሚመለከተን እነዚህ አራት ስትራቴጂክ ፖይንቶች ናቸው። The finance, the internal process, customer satisfaction, and employee development and retention. በእነዚህ ጉዳይ ላይ ስለ employment all the things ሊሆን ይችላል ኦል ኢን ኦል ኢምፕሎይመንትን በተመለከተ ክሊርሊ ማወቅ መቻል አለብን። በደንብ አድርገን ማለት ነው። ኢንተርናል ፕሮሰሱ የውስጥ አሰራሩ ሂደት የዘመነ ነው፣ ፈጣን ነው፣ ቀልጣፋ ነው፣ ደካማ ነው፣ ቢሮክራት ነው፣ መለየት መቻል አለብን። ካስተመር ሳቲስፋክሽን ምን ያህል ደንበኞቻችን በእኛ ስራ ደስተኞች ናቸው፣ ሪሊ ዱቢ ሪሊ ነው። አባዋቱ ደም እናቃለን፣ በደንብ እናውቃለን። አንድ ፐርሰንት ደስተኞች ናቸው፣ ፐርሰንት በምን ያህል እንዴት ልናመጣው እንችላለን? እነዚህ ነገሮች ላይ ሲሪየስሊ እንሰራለን ማለት ነው። ከዛ ከዛ በመቀጠል ደግሞ እሴት የሚባል ነገር አለ ስ ቨሪ ኢምፖርታንት በጣም በጣም ተለጥፎ በየቀበሌው በየመስሪያ ቤቱ በየድርጅቱ በየግለሰቡ ምናምን መስሪያ ቤት ላይ በየባንኩ እናያለን። እውነታው ሱ አለ ጥያቄው ሱ አለ ጥያቄው ይሰራበታል ወይስ አይሰራበትም? ባለፈው ቪዲዮ ካስታወሳችሁ ኢንቴግሪቲ የሚለው ቃል ብዙ ድርጅቶች ኢትዮጵያ ውስጥ ላይ ይጠቀምበታል። ኢንቴግሪቲ ንጹህ አቋም ማለት ነው። አቀኝና ታማኝ ምናምን ቅን ምናምን አይደለም። ስታር አባዳት ኢዝ አባውት ንጹህ አቋም አንድ ማንነት ማለት ነው። በመርህ የሚመራ ፕሪንሲፕል ቤዝ ያደረገ ሰው ንጹህ ሰው አንደበቱ እግሩ አስተሳሰቡ ንጹህ የሆነ ሰው ማለት ነው። ስለዚህ ድርጅቶች ይህንን አሳቢ ውስዱታ። በተግባር ብዙዎቹ ምትፈትሹ የሚገኘው ውጤት የታወቀ ነው የታወቀ ነው። ስለዚህ እሴት ስናመጣ በትክክል የድርጅቱ ባህሪ ከግምት ውስጥ በመክተት የሚሰራ እሴት በድርጅታችን ላይ መትከል ነው። እንደ ድርጅቱ አይነት ማለት ነው። የሚያገለግሉ ተቋማት አገልግሎት ጋር በተያያዘ ሊያመጡ ይችላሉ። ፕሮዳክት የሚያመርቱ ተቋማት ደግሞ ከጥራት ጋር በተያዘ ሊያመጡ ይችላሉ። ማአነው እንደዛ አይነት ነገር ካልሆነ በስተቀረ የምንፈልገውን ለውጥ ማምጣት የሚሰራ ደግሞ ሆና መሪዎች ደግሞ በዚህ ነገር ላይ ለሚያመጡት ነገር ራሳቸው ተገዢ ሆነ ምሳሌ ሆነ ማሳየት መቻላል በዛ ጉዳይ ላይ ያንን መነፅር እንደሚጠቀሙበት እንደሚሰሩበት እንደሚኖሩበት ማሳየት መቻል አለባት። ያ ባልሆነበት መንገድ ግን በደግ አድርገን በጣም ደሳስ የሚሉ በጣም የሚያማምሩ እሴቶችን አምጥተን ቤታችን ላይ ለጥፈን አንድም ቀን ሲተገበር አለማየት ግን ነውር ነው፣ አሳፋሪ ነው። ስለዚህ እሴታችን ላይ ትኩረት ማድረጋችን በጣም በጣም አስፈላጊ ነው። ከአምስት ስድስት ባይበልጥ በጣም አሪፍ ነው ማለት ነው። ለምንድን ነው ይህንን የምትነግረን? ምን ያደርግልናል? ያላችሁ እንደሆነ ያደጉ ድርጅቶች ምሳሌ ያ ምሳሌዎች ናቸው። ያደጉ ድርጅቶች የትኛውንም ውሰዱ፣ በዓለማችን ላይ ከፍ ያሉ ድርጅቶችን ውሰዱ፣ ምሳሌዎች ናቸው። እነ አፕልን ውሰዱ፣ እነ አማዞንን ውሰዱ። ምናልባት ኢትዮጵያ ውስጥም ከረንትሊ ያሉ ኢትዮጵያ ኤርላይንስ ልትወስዱ ትችላላችሁ፣ እንደ ኩሪፍቱ ሪዞርት ልትወስዱ ትችላላችሁ። አሉ ብዙ ትላልቅ ካምፕኒዎች አሉ። ባደጉት ሀገሮች፣ በሰለጠኑ ሀገሮች ላይ ን በጣም ከፍ ባለው አለም ላይ ብንመለከት ብዙዎቹ የሚሰሩበትን የሚሆኑ ሊያገለግላቸው የሚችለውን እሴት ተግባር ያመጣሉ። እንዲሁም መሪ ቃላቸው ግልጽ ነው፣ በትክክል የሚጠቀሙባቸው ነው። ስትራቴጂክ ቪዋቸው በጣም ክሊር ነው። ማኔጀርስ ስፔሻሊ ሊደርስ ፎከስ የሚያደርጓቸው እነዚህን አራት ነጥቦች በግልጽ ያውቃሉ። እዛ ላይ ትኩረት አድርገው ይሰራሉ ማለት ነው። ካንሰር ማለት ያበደ ሴል እኮ ማለት፣ እዚህ ቦታ የተመደበው ሴል እዚህ ጋር ከመጣ አለቀ፣ ይህ ቦታ ይበላሻል ማለት ነው። ይህም ቦታ ፕሮቴክት የሚያደርግ ፊድ የሚያደርግ ክሊን የሚያደርግ ነገር የለም ማለት። ስለዚህ በትክክል የተመደብንበትን በትክክል አቺቭ ለማድረግ ሊደርስ ዩኒት ቱ ሪሊ ኖው ሃው ዩ አር ሪሊ ኦፕሬቲንግ ሀው ዩ አር ሪሊ ፋንክሽን ኢን ዘ ካምፕኒ በትክክል ምን እየሰራ ነው፣ እንዴት እየሰራ ነው የሚለው በትክክል ማወቃችን በጣም የተገባ ነው ማለት ነው። ስለዚህ ስንቋጨው ምን ማለት ነው? መሪ ቃል ይኑራችሁ፣ የሚሰራ ከድርጅቱ አሰራርጋ ጋ የተያዘ ስትራቴጂክ ቪው ይኑራችሁ። ዋት አር ስትራቴጂክ ቪው? አንደኛ ፋይናንስ፣ ሁለተኛ ኢንተርናል ፕሮሰስ፣ ሶስተኛ ክስተመር ሳቲስፋክሽን፣ አራተኛ ኢንተርናል ኤምፕሎይ ዴቨሎፕመንት፣ ኤምፕሎይ ሳቲስፋክሽን፣ ኤምፕሎይ ኦል አባውት ዩር ኢምፕሎይስ ማለት ነው። ስለ ሰራተኞች ማወቅ አለብን። አዝ ማለት ነው በመጨረሻ ያነሳ ነው ምንድነው፣ ስቴት ኮር ቫሉስ ይኑራል። ከድርጅቱ ጋር የሚሳ በጣም ተስማምቶ የሚሄድ ኮር ቫሉ፣ የምንሰራበት የምንኖርበት ኮር ቫሉ ያስፈልገናል ማለት ነው። በዚህ መልክ ድርጅታችሁ ላይ ለውጥ ማምጣት ትችላላችሁ። የስብሰባችሁ ዋነኛ አጀንዳዎች እነዚህ ስትራቴጂክ ፖይንቶች ናቸው ማለት ነው። ሪል እየተሰራ ነው አይደለም የሚለውን ነገር በትክክል በነዚህ በአራት ፍሬሞች ውስጥ ከተን እየሰራንባቸው ነው አይደለም እየደረስን ነው አይደለም። ቁጥር ቁጥር ምን ያህል እየመጣ ነው። ለምሳሌ ኢንተርናል ፕሮሰስ ምን ያህል እየመጣ ነው፣ ከስተመር ሳርስፋክ፣ እነዚህን ሁሉ ነገሮች ልናስተካክልበት የምንችለው መንገድ ነው ማለት ነው። በቀጣይ ሌላ ቪዲዮ ይዤላችሁ ይመጣለሁ። ዩሴፍ በቀለ ባላል ባላልፉት 17 አመታት ድርጅቶችን ኦርጋናይዝ በማድረግ ትሬን በማድረግ እየሰራሁ ነው ያለሁት። ክሎዘር ወደ 27 ካምፓኒዎችን ኦርጋናይዝ አድርግ ያለሁ። ኮይን ሱፐርማርኬትን እና ኩሪፍቱ ሪዞርትን ማኔጅመንት ዲቨሎፕመንት ላይ ሰርቻለሁ። በቅርብ ጊዜ ዞማ ቢዩቲ አካዳሚ ኦርጋናይዝ አርገናል። ከጓደኛዬ ያሬድ ጋራ ብዙ ስልጠናዎች ለመንግስትም ለግለሰብም፣ ሊደርሽፕ ካስተመር ሰርቪስ፣ ሞቲቬሽን ዲፍረንት ታይፕ ኢሞሽናል ኢንቴሊጀንስ ዩኔሚት ብዙ የተለያዩ ስልጠናዎች እየሰጠነ ያለሁት። በቀጣይ ሌላ ቪዲዮ ይዤላችሁ እመጣለሁ። ቢዝነስ ላይ እየሰራችሁ ላላችሁ ሰዎች ይሄ ትክክለኛ የእናንተ ጣቢያ ነው። ጣቢያችንን፣ ቻናላችን እንድታግዙት አብራችሁ እንድትሰሩ እንፈልጋለን በቀጣይም ሌላ ሀሳቦችን ይዤላችሁ እመጣለሁ። ምናልባት በዚህ በዚህ ጉዳይ ላይ ሀሳብ አለን አቅርብልን የምትሉትም ነገር ካለ ፕሊዝ ኮሜንት ሼር እንድታደርጉ እፈልጋለሁ። እጅግ ደስ የሚል ጊዜ ይሆንላችሁ። አመሰግናለሁ።